ተነስተ ለኝ እንደምን አላችሁ። ለቀን 7 ሰዓት ስፖርት ዜናዎች ምን ጽዩ ሙሴ ነኝ። የ2019 አፍሪካ ዋንጫ የምድብ ማጣሪያ ድልድል ይፋ ሆነ። ኢትዮጵያ በምድብ ስድስት ከጋና ሴራሊዮንና ኬንያ ጋር ተደልድላለች። ሰላማዊት ደጀን ዝርዝሩን አዘጋጅተዋለች። በ2019 አፍሪካ ዋንጫ የማጣሪያ የምድብ ድልድል ኢትዮጵያ በምትገኝበት ምድብ ስድስት በ2017 የአፍሪካ ዋንጫ ከምድቡ ጋና ብቻ ተሳታፊ ስትሆን ኢትዮጵያን ጨምሮ ሁሉም ብሔራዊ ቡድኖች ከውድድር ውጭ ናቸው። ጋና፣ ሴራ ሊዮን ና ኬንያ በምድብ ስድስት ይገኛሉ። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በ2008 መጨረሻ ከአሰልጣኝ ገብረ መድህን ኃይሌ ከተለያዩ በኋላ እስካሁን የብሔራዊ ቡድን አሰልጣኝ አልተቀጠረላቸውም። ለብሔራዊ ቡድኑ አዲስ አሰልጣኝ ለመሾም መስፈርት ማውጣታቸውንና በቅርብ ቅጥር እንደሚፈጸም የኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ወንድም ኩናላዩ በስልክ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። የ2019 አፍሪካ ዋንጫን አስተናጋጅ የሆነችው ካሜሩን በቀጥታ ኃላፊ ስትሆን በምድብ ሁለት ከሞሮኮ ማላ ና ከኮሞሮስ ና ሞሪሺየስ አሸናፊ ጋር ተደልድላለች። የሰባት ጊዜ አፍሪካ ዋንጫ ሻምፒዮኗ ግብጽ በምድብ አስር ከቱኒዚያ፣ ኒጀር ና ስዋዚላንድ ጋር ስትገናኝ የሁለት ጊዜ የአፍሪካ ዋንጫ ሻምፒዮኗ ናይጄሪያ ደግሞ ከደቡብ አፍሪካ፣ ሊቢያ ና ሲሸልስ ጋር ተደልድላለች። በምድብ ሰባት ዲሞክራቲክ ኮንጎ ና ኮንጎ ተደልድለዋል። በዚሁ ምድብ ዚምባብዌ ና ላይቤሪያ የሚገኙበታል። ሴኔጋል ከኢኳቶሪያል ጊኒ፣ ሱዳን ና ሳኦቶሜ ና ማዳጋስካር አሸናፊ፣ ማሊ ከጋቦን፣ ቡሩንዲ ና ጅቡቲ ና ደቡብ ሱዳን አሸናፊ፣ አልጀሪያ ከቶጎ፣ በኒን ና ጋምቢያ፣ አይቮርኮስት ከጊኒ፣ ሴንትራል አፍሪካ ና ሩዋንዳ፣ ቡርኪና ፋሶ ከአንጎላ፣ ቦትስዋና ና ሞሪታንያ፣ ዛምቢያ ከሞዛምቢክ፣ ጊኒ ቢሳው ና ናሚቢያ፣ ኬፕ በርዴ ከኡጋንዳ፣ ታንዛኒያ ና ሌሴቶ ጋር ተደልድለዋል። የ2019 አፍሪካ ዋንጫ የማጣሪያ ውድድር በ12 ምድቦች ተከፍሎ የሚካሄድ ይሆናል። ካሜሩን አስተናጋጅ በመሆኗ በቀጥታ አላፊ ነች። ከ12 ምድብ አንደኛ ሆነው የሚያጠናቅቁ ብሔራዊ ቡድኖች በቀጥታ አላፊ ይሆናሉ። 16 ቡድኖች በሚሳተፉበት የአፍሪካ ዋንጫ ሶስት ምርጥ ሁለተኛ ሆነው ምድባቸውን የሚያጠናቅቁ ብሔራዊ ቡድኖች የአፍሪካ ዋንጫውን የሚቀላቀሉ ይሆናል። የ2019 አፍሪካ ዋንጫ የማጣሪያ ጨዋታዎች ከአምስት ወራት በኋላ ይጀመራሉ። በዱባይ ማራቶን የሚሳተፈው አትሌት ቀነኒሳ በቀለ ውድድሩን በተሻለ ሰዓት ለመጨረስ እንደተዘጋጀ ተናገረ። የዱባይ ማራቶን የዛሬ ሳምንት አርብ ይካሄዳል። ተጨማሪ አለን። ን ኬነሲያ ቤኬል አውስ ኢትዮፒየን ቬልትማይስተር ንድ ኦሎምፒያ ዜጋ በት የዱባይ ማራቶን ከሳምንት በኋላ ለ18ኛ ጊዜ ይካሄዳል። በውድድሩ ላይ ላለፉት ዘጠኝ ዓመታት በሁለቱም ጾታ ኢትዮጵያን አትሌቶች ናቸው ያሸነፉት። በዚህ ጊዜ ውስጥ በወንዶች በ2011 ላይ ብቻ የኬንያ አትሌት አንደኛ ወጥቷል። በዘንድሮ ዱባይ ማራቶን ቀነኒሳ በቀለ የአሸናፊነትን ግምት ከወዲሁ አግኝቷል። ዱባይ ከአስር ቀን በኋላ እወዳደራለሁ በፈረንጆች በሀያ ማለት ነው። እና ፕሮግራምን በጥሩ ሁኔታ እየጨረስኩኝ ነው። እንግዲህ ሙሉ ጤነኛ ነኝ። ያው ሙሉ ጤንነት ላይ ስለሚገኝ አሁንም ጥሩ ውጤት አስመዘግባለሁ ብዬ ገምታለሁ። ቀነኒሳ በዱባይ ማራቶን ከዚህ በፊት በነበረው ተሳትፎ የዛሬ ሁለት ዓመት ተወዳድሬ ነበር። ግን ያው እየታመምኩኝ ነበረ፣ ፔን ነበረ እግሬ ላይ ፕሮግራም ትሬኒንግንም በአግባቡ አልሸፈንኩም ነበር በዛን ጊዜ ያው ውድድሩን አላጠናቀቅኩ፣ ከግማሽ በኋላ አቋርጬ ነው ወጣሁት። ኢትዮጵያን አትሌቶች በአብዛኛውን በሚያሸንፉበት የዱባይ ማራቶን ላይ ቀነኒሳ የተሻለ ውጤት ለማስመዝገብ መዘጋጀቱን ተናግሯል። ያው ፉክክሩም ደግሞ ያው በኢትዮጵያኖች መካከል እንደሚሆን አልጠራጠርም። ማለት ብዙ ጠንካራ ኢትዮጵያኖች ይሳተፉበታል በዚህ ውድድር ላይ ና አልፎ አልፎ ኬንያዎችም ይኖራሉ ብዬ ገምታለሁ። እንግዲህ ጥሩ ውጤት ከዚህ በፊት ከተመዘገበው ሰዓት በታች ይመዘገባል ብዬ ገምታለሁ በዚህ ውድድር ላይ። የዱባይ ማራቶን በሚቀጥለው ሳምንት አርብ ይካሄዳል። የሕክምና ባለሙያዎች ህብረተሰቡን በምክር ብቻ ሳይሆን ስፖርት በመስራት ሊያስተምሩ እንደሚገባ የኢትዮጵያ ሐኪሞች ፕሬዚዳንት ዶክተር ገመች ስማሙ አሳሰቡ። ማህበሩ ከታላቁ ሩጫ ጋር በመተባበር ሚያዝያ 22 የአምስት ኪሎ ሜትር ሩጫ ውድድር እንደሚያዘጋጅ ትናንት በሂልተን ሆቴል በሰጠው ጋዜጣዊ መግለጫ አስታውቋል። ሩጫው የቤተሰብ ምጣኔ ለብልጽግና በሚል መሪ ቃል የሚካሄድ ነው። ታላቁ ሩጫ በኢትዮጵያ ህብረተሰቡ ስፖርት መስራትን የኑሮ ዘይቤ እንዲያደርገውና ጤናውን እንዲጠብቅ ለማድረግ የጀመረውን ጥረት እንደሚቀጥልም ገልጿል። ዘንድሮ ለሁለተኛ ጊዜ በሚካሄደው በዚህ ሩጫ አምስት ሺህ ሰዎች እንደሚሳተፉ አዘጋጆቹ አስታውቀዋል። የውድድሩ ምዝገባ ሲጀመር ማንኛውም ሰው ተመዝግቦ መሳተፍ እንደሚችልም በመግለጫው ተገልጿል። የኢትዮጵያ ሐኪሞች ማህበር ባለፈው ዓመት ለጤናችን እንሩጥ በሚል መሪ ቃል ለመጀመሪያ ጊዜ ተመሳሳይ ውድድር ማካሄዱ ይታወሳል ሲል ባልደረባችን ላሉ ይታላ ዘግቧል። የአፍሪካ ዋንጫን ወደ ተመለከቱ ዜናዎች እናልፋለን። ሰላሳ አንደኛው የአፍሪካ ዋንጫ ነገ በጋቦን ዋና ከተማ ሊብሬቪል አዘጋጇ ጋቦንና ቡርኪና ፋሶ በሚያደርጉት ጨዋታ ይጀመራል። ጋቦን አዘጋጅ እንደመሆኗ ከምድቡ ከካሜሩን ጋር የማለፍ ግምትም ተሰጥቷታል። ሻምፒዮኗ ኮትዲቫር ክብሯን ለማስጠበቅ መዘጋጀቷን ስትገልጽ፣ ጋናም ከ35 ዓመታት በኋላ ወደ ሻምፒዮንነት በመመለስ እንደምትጫወት የቡድኑ አባላት ተናግረዋል። ያዘጋጀው ሰለሞን ክብረት ነው። ምስራች እርቆ እንደሚከተለው ታቀርበዋለች ለሶስት ሳምንታት በጋቦን የሚካሄደው ሰላሳ አንደኛው የአፍሪካ ዋንጫ ነገ ከምሽቱ አንድ ሰዓት አስተናጋጇ ጋቦን ከቡርኪና ፋሶ ጋር በምታደርገው ጨዋታ በይፋ ይጀምራል። በዓለም እግር ኳስ ደረጃ አንድ መቶ አስራ አንደኛ ላይ የምትገኘው ጋቦን ለውድድሩ አራት ስቴዲየሞችን አዘጋጅታለች። ጥሩ የቡድን ስብስብ መያዟ የሚነገርላት ጋቦን ከሁሉም በላይ ከአውሮፓ አስፈሪ የፊት መስመር ተጫዋቾች መካከል አንዱ በሆነውና ለጀርመኑ ቦርሲያ ዶርትሙንድ በሚጫወተው አጥቂዋ ፔር ኤምሪክ ኦቦሞያንግ ላይ ተማምናለች በዚህም የነገ ተጋጣሚዋን ቡርኪና ፋሶንና ጊኒ ቢሳውን በመጣል ከካሜሮን ጋር ከምድቡ የማለፍ ግምት አግኝታለች። ያም ሆኖ ቡርኪና ፋሶም ካለፉት 12 የአፍሪካ ዋንጫዎች በአስሩ ላይ ለመሳተፍ በመቻሏ ጠንካራ ተፎካካሪ መሆን እንደምትችል ይጠበቃል። አራት ጊዜ ዋንጫውን ያነሳችው ካሜሮን ሌላኛዋ ጠንካራ በምድቡ የምትገኝ ሀገር ናት። ምንም እንኳን ካሜሮን ዋንጫውን ካነሳች ሰባት ዓመታት ቢቆጠሩም ሁሉንም የማጣሪያ ጨዋታዎቿን ማሸነፏና ሁለት ጎል ብቻ ማስተናገል ዷ ተጠባቂ አድርጓታል። በአውሮፓ ክለቦች ውስጥ የሚጫወቱ ስምንት ተጫዋቾችን ያጡት የቡድኑ አሰልጣኝ ሁጎ ብሩስ ያሉት የቡድኑ ስብስብ ሀገራቸውን እንደሚያኮሩ እተማመንባቸዋለሁ ብሏል። በአፍሪካ ዋንጫው ለመጀመሪያ ጊዜ የምትሳተፈው ጊኒ ቢሳውን በማጣሪያ 2012 ሻምፒዮኗን ዛምቢያን ና ኬንያን በመጣል ተሳትፎዋን በማረጋገጧ ያልተጠበቀ ጉዞ ልታደርግ ትችላለች እየተባለች ትገኛለች። በምድብ ሶስት ከዲሞክራቲክ ኮንጎ፣ ሞሮኮ ና ቶጎ ጋር የምትገኘው ሻምፒዮኗ ኮት ዴቫርም ክብሯን ለማስጠበቅ እንደምትጫወት አሳውቃለች። በተለይም በወዳጅነት ጨዋታ ያለፈው እሁድ ስዊድንን ሁለት ለአንድ በረቱበት ጨዋታ ወሳኝ ኳስ በማቀበል ና ቲዩጋንዳን ሶስት ለዜሮ ባሸነፉበት ጨዋታ ጎል ማስቆጠር የቻለው ዊልፍሬድ ዛሀ ላይ እምነታቸውን ጥለዋል። የቡድኑ አሰልጣኝ ፈረንሳዊ ሚሼል ዱሴር በሰጡት አስተያየትም ምንም እንኳን ቀላል ባይሆንም ዋና አላማችን ክብራችንን ማስጠበቅ ነው ብለዋል። ጋና የአፍሪካ ዋንጫን አራት ጊዜ በማንሳት ትልቅ ታሪክ ቢኖራትም የመጨረሻ ዋንጫዋን ከወሰደች ግን 35 ዓመታት ተቆጥሯል። ዘንድሮ ግን ድሮፐን አቋጠር በ2010 እና 2015 ለዋንጫ ደርሰው የተሸነፉበትን ቁጭት ለመወጣት መዘጋጀታቸውን አሳውቀዋል። ለጣሊያኑ ተወይኖ የሚጫወተው የቡ ሆኑ የመሃል ተጫዋች አፍሪዮ ኢኳ በሰጠው አስተያየት ጋና አምስተኛ ዋንጫዋን ለማንሳት ተዘጋጅታለች ብሏል። ጥሩ ስብስብ አለን። ባለፈው ለዋንጫ ከደረስን በኋላ በኮትዲቫር ለትንሽ ተሸነፍን። ዘንድሮ ግን ቁጭታችንን ለመወጣትና ደጋፊዎቻችንን ለመካስ ተዘጋጅተናል ብሏል። በሌላ በኩል ዋንጫውን የማንሳት ትልቅ ግምት የተሰጣት አልጄሪያ በጣሊያን ቦሎኛ የሚጫወተውን የመሀል ሜዳ ተጫዋቿን ሳፊየር ታይደርን በጉዳት አጥታለች። የአልጄሪያ እግር ኳስ ፌዴሬሽን እንዳስታወቀው ሳፊየር ታይደር የተጎዳው በልምምድ ወቅት ነው። ተመልካቾቻችን ነገ በእንግሊዝ ፕሪምየር ሊግ ከሚካሄዱ ጨዋታዎች ውስጥ ስዋንሴ ካርሰናል ከ11 ሰዓት ጀምሮ በኢቢሲ ስሪ በቀጥታ ወደ እናንተ የምናደርስ ነው የሚሆነው። ለቀን 7 ሰዓት የያዝናቸው ስፖርት ዜናዎች ጠናቀቁ። እምነጽዮን ሙሴ ነኝ። መልካም